አይ ማማ ዝናሽዬ፣ ቀላል ቀዘኑብን እ አስታወቁብን እንጂ እናቴ፣ እንዶ የምንችልበት ልብ ይስጠን እንጂ እንዶ ያለችው እኮ አልቀረም ብኮ የሜዳዋ አህያ አፈቅርሃለሁ አለችው ማለት ነው። ከምርሽን ነው በጣም ነው እንዴ የደነገጥከው፣ ጋሽ አሸብርዬ በጣም ነው እንዴ የደነገጥከው? በጣም ነው እንዴ አመድህን ቡና ያለው። ሌላው እኮ ምንድን ነው ያለችው? እስኪ ቀና ብለህ እየኝ፣ እያየሁሽ አይደለ ወይ ኖርኩት አላት። እሱ ደግሞ ማለት እንዶ አንቺ ሴትዮ ማለት ነው፣ የሜዳ አህያውሽ ቢቷ ማለት ነው እንዶ የኤርትራ ህዝብና የኢትዮጵያ ህዝብ ተሰብስቦ ይሽ አንቺ ሴትዮ። ለነገሩ እያያት አይደለ አይቀለማ እንዶ የምለው ነገር ቢጠፋኝ እኮ ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አይዘንድሮ እናንተ ምን አይነት ዘመን ላይ ነው የደረስ ነው? ሴት ልጅ ቀጥ ብላ ቆመ ወንድን ባለትዳር ወንድ፣ ለዛውንም የልጅ አባት አፈቅርሃለሁ የሚባልበት ዘመን ላይ ማለት ነው እናንተ። እኔ ሳላቅ ይሄ ስምንተኛ ሺ የሚባለው ገባ እንዴ? ሰው እኮ ክፉ እኮ ነው ሰው ማለት ነው፣ ገፍቶ ሊያስገባው ይችላል። ውዶች ይህ ላይክ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላም አለይኩም ራህመቱላሂ በረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሽር፣ ኮመንት ለምታደርጉልኝና እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳ ይመስላችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የጋሻ ያልቅበት ያሸብር እንዲሁም የሰራዊቶች ሰራዊት መክብር አለው የዘበኞቹ ቪዲዮዎች ነው ማለት ነው። እንዲሁም ደግሞ ያው የሜዳ አህያ ሶፍት አቀባዮች ጭራሽ ብሩኬ ከትላንትና ጀምሮ ሶፍት አቀባዩ ነው። እናንተ ትላንትና ቴቴ አቤላ ማለት ነው ድል ያለ እንትን ፕሮግራም አዘጋጅተን የፍቅር ጥያቄ ታቀርብለታለሽ ባለው መሰለነት ማለት ነው። ምን የመሰለ ዲኮር ረ ምን የመሰለ አይደለም የሆነ ሆቴል ነው እና አሰርተው እንግዲህ የሆነ እጅን ምታክል የሴት ፊት ምታክል ኬክ አሰርተው እንግዲህ ያው አምሳ ሺህ ገብታለች። ለአምሳ ሺህ ነው የተሰበሰቡት ማለት ነው። ያው በእግረ መንገዳቸው ሊጠቀሙ ፈልገው ነው። ቤተሰባት ትፍረዱባቸው። ዶላር እኮ ሰማይ ደርሷል። ዶላር ጨምሯል፣ እናቴ ጨምሯል፣ ዶላር ጨምሯል፣ ጨምሯል፣ ዶላር ጨምሯል በሚለው ያዙት ማለት ነው። እና በቃ አሳብሯችኋል ማለት ነው። እና ትናንትና እንግዲህ ድል ባለው መሰረት ማለት ነው። ወቴቴ ማነው አቤላ ማለት ነው። ምን አለ፣ እኔ አልጠይቅህም፣ እፈርቻለሁ። እንግዲህ ፕሮግራሙ የእሷ ስለሆነ በሁለት ነገር ነው የመጣነው። አንደኛ የአምሳ ሺህ የእሷ ሰብስክራይብ ልናከብርላት ነው። ሌላው ደግሞ ራሷ ናት መጠየቅ ያለባት። እኔ የፈራሁ በጣም ነው፣ እንደ የፈራሁ አንተ ዝትት ማለት ነው። እኔ የምለው ኤርሜላ እንደው አብርሃም እንደዚህ ለማስዳር እንደዚህ ወገብህን ተጠቅ አርገ ከተነሳ ለምንድን ነው ግን እህቶችህን አታስደረው ማለት ነው አንዳቸው አንዳቸውን እህቶችህን ለምን አታስደረውም ለምንድ ነው ልጁ ግን ትዳሩን እንዲያፈርስ የምትፈልገው ማለት ነው ለምንድን ነው በዚህ ልክ አብርሃም ትዳር ፈርሶ ከዚች ከሜዳው አህያ ከውሽማው ጋር እንዲሆን የምትፈልገው ለምንድነው ነው አንተ ሰውዬ ማለት ነው በሰላምህ ነው ግን እኔ ቡቹ ነገር ገርሞኛል ማለት ነው ቡቹ አፉን እንትን እያለ እየበላ ነው እልክም ይዞታል እ ለነገሩ የቡቹንትን አቋም ትክክል አይደለም። አንዴ ወደ አብርሃም ነው፣ አንዴ ወደ ሩታ ነው፣ አይታወቅም የሱ ነገር ማለት ነው። ነጌ ደግሞ ዘራፍ እያለ ይመጣልናል። መቼም የሱ ነገር ከብዷል። የገበታ ውሃ በሎታ አንዴ ወደ ግራ እንዴ ወደ ቀኝ እያለ ዘምለል ዘምለል እያለ እኮ አስቸግርን። አቋሙ አላስተካከለ ማለት ማለት ነው። ለማንኛውም ጋሻ ሸብርዬ ማለት ነው። ጋሻ ሸብርዬ ከምርሽ ነው ብሎ ደነገጠ ማለት ነው። ምን ነው ሳታስብበት ሳትነጋገሩበት ነው እንዲህን እንትን ያለችው ማለት ነው። ደግሞ እኮ ባሳየኝ ፍቅር አለችው። እኛ እኮ አውቀናል፣ ድሮም አውቀናል፣ ድሮም ነቅተናል። ጉድጓድ ብሰናል አሉ እኮ ሌቦቹ። እኛ እኮ ግንባር ግንባሩ ጉንጩ ጉንጩ ስስሚ እኮ የሆነ ነገር ይህቺ ሴትዮ እንዶ ሳያሳያትማ ሳያቀምሳት አይቀርም ብለን ነበር ያልነው። አልቀረበ ያሳየኸኝና ባሳየኸኝ ክብር የኔ ጉዳይ ወደ ሌላው ነገር ተቀይሯል አለች፣ ማለት ነው። ተቀየረ እንዴ? በጣም ነው እንዴ የተቀየረው? በጣም ነው የተቀየረው። ጉድኩ ነው። እረ ተይ አንቺ ሴትዮ ተይ። ሴት አታሰድቢ አንቺ። ሴት አሰዳቢ ውርጋጥ ማለት ነው እንዱ አሳዳጌ የበደለሽ ማለት ነው እንዱ ቤትኛው ሀገር ነው ባለትዳር ወንድ እንዲቀጥ አድርጎ ሴት ልጅ አፈቅርሃለው የምትለው ያ ማለት ትዳሩን አፍርሶ ልጁን ትቶ ወደ አንቺ እንዲመጣልሽ ነው የምትፈልጊው። ለነገሩ በአንቺ ብቻ ስንቶቹ አሉ? ስንት ውርጋጦች አሉ? ትዳራቸውን ፈተው ቤታቸውን በትነው ልጆቻቸውን ትተው ወደ ራሳቸው እንዲመጡላቸው የሚፈልጉ ስንት ዋልጌ ሴቶች አሉ? እንዳንቺ ማለት ነው። ቤት ይቁጠረው። ቤት ይቁጠረው። ነጌ ደግሞ ምንዱ በዳ ነው፣ ምንጉር ነው ይዛችሁ ልን የምትመጡት? ማቼም አብርሃም የዶላሩ ነገር ስላንገበገበው በየቀኑ ነው በዚህ ሰሞን እየመጣ ያለው ማለት ነው። ከምርሽ ነው ብሎ የቆረጠው አውቆ ነው። ነጌ በራሱ ቤት ሰው ሳስፔንስ ሆኖ ጠብቆ በራሱ ቤት እንዲህ አይለት ነው። ገባችሁ አይደለ? አብርሃም እኮ ብልጥ ነው። እና የዶላሩ ነገር እውነቴ ነው የምላችሁ በአእምሮ ውስጥ በገላውም በደሙ እንደው በጥርሱ ይሄ በመሀል በመሀል ውስጥ ራሱ ገብቶበታል። የዶላሩ ጥቅም ማለት ነው። በአሁኑ ሰዓት የፈለገው ነገር ይምጣ በፈለገው ሰው ይነግዳል በእናቱ በእናቱ ብርቅ ነው እንዴ በእናቱ ስንት የነገደ ገና አንድ ወር ባልሞላ ልጅ ካልወሰድኩ ብሎ ድራማ እየሰራበት አይደለ ይሄ ራሱ አይደንቀንም ማለት የሚገርመን ነገር የለም ማለት ነው እና ከምድርሽ ነው ወይ ብሎ አስደንግ እንደደነገጠ ሰው ሆኖ ያቋረጠው ነገ በራሱ ቤት ይዞ ሊመጣ ነው ማለት ነው ኧረ ያለማፈርህ አንተ ሰውዬ ኧረ ያለማፈርህ አሁን ምን ይደረግ ነው እሺ ባለትዳር ወንድ ሌላ ሴት መጥቶ አፈቅርሃለው ሲለው ማለት እንዲለጣጠፍ ነው? ልክ እንዳንተ የምታስተምር አሁን እኮ እኛ ግራ ገባን እኮ። አሁን ያንተ ምን በተመለከተ ነው? ብልግና እንዲስፋፋ ነው? ዝሙት እንዲስፋፋ ነው? ትዳር እንዲበላሽ ነው? ሴቶች መቼም እንኳን አደል ይሄ ተጨምሮላቸው ባህልገዋል። እኔ ብዙ ሴቶች ልል አልችልም፣ አንዳንዶች ናቸው በአሁኑ ሰዓት እየባለጉ ያሉት ማለት ነው እንዶ ከባለ ትዳር ወንድ ጋር እንዲተለጥፈው እንዶ ካልሞትኩ እያሉ ነው ያሉት ማለት ነው። የብዙዎቹ ቤት በእንደዚህ አይነት በእንደዚህ አይነት ቆሻሻ ሴቶች እየፈረሰ ይገኛል። ወይስ እየተባባሰ ትዳሩ በሙሉ ማለት ሴቱ፣ ወንዱም እንዲበትን ነው የምትፈልጉት ማለት ነው። እኔ እኮ አሁን ግራ ገባኝ እኮ ምን በተመለከተ እንደሆነ ማለት ነው። በእርግጥ ያው አብርሃም እንትን የሚላቸው ወይም ሩታ የምታስተላልፋቸው መልእክት፣ የሉ ማለት አይደለም። አሉ አብርሃምም አይነት ወንዶች አሉ። የሩታም አይነት የተበደለች የተጎዳች ሴት አለች እንደ ሄርሜላም አይነት ውርጋጥ እና አለሌ ሴቶች፣ በባለትዳር ወንድ ላይ የሚለጠፉ ሴቶች ሺ ናቸው፣ ሚሊየን ማለት ነው ነፍ ናቸው። እናውቃለን። ያው እሱን እሱን በተመለከተ እንደሆነ ያስታወቃል እኮ ግን እኔ እንጃ በቃ እኔ ለራሴ ወይ ድራማ ነው ብላችሁ ህዝቡን ነግራችሁ ይሄ ነገር ብትሰሩት ደስ ይለን ነበር። ነገር ግን እናንተ እንደ እውነተኛ ነገር እውነተኛ እንደተደረገ እናንተ እውነተኛ እያደረጋችሁ እንዳላችሁ ነው ህዝቡን እያሳያችሁት ያላችሁት ማለት ነው። ለዚህ ነው እኛ ስራ ስራችሁን እየጠላ ነው ያለ ነው ማለት ነው። እኔ በተለይ በተለይ የሄርሜላ ስራ ጠልቼው ልሞት ነው እ ጠልቼው ተጸይፌ ልሞት ነው። የአብርሃምና የሄርሜላ ስራ ጠልቼው ልሞት ነው በቃ ሄርሜላ በጣም ትጠያያታለች። ለምንድን ነው የምትሉኝ? እኔ እሷን አልጠላትም። ስራዋ በጣም እየደበረኝ ነው። የምታደረጋቸው ተግባራቶች በጣም ነው የሚደብረው። የትኛዋን ሴት ተነስታ በባለትዳር ወንድ ላይ ተለጥፋ አፈቅርሃለሁ፣ እወድሃለሁ እያለች ግንባር ግንባሩን ጉንጁ ጉንጁ እንድትስም ነው እያስተማረች ያለችው ማለት ነው። ያ ማለት በቃ ዝሙትን በአደባባይ በሶሻል ሚዲያ ማስተማር ማለት ነው። ስለዚህ ለዚህ ነው የጠላኋት። ምንም ጥርጥር የለውም ማለት ነው። ስለዚህ ባካችሁ ወይ ድራማችሁ በግልጽ ድራ ማ ነው። በክፍል በክፍል እናቀርብላችኋለን ብላችሁ ልክ እንደ ኢትዮጵያ አርቲስት ለህዝቡ አሳውቃችሁ ስሩ። አሊያኛ ዝሙትን በኢትዮጵያ ምድር እንዲስፋፋ አታድርጉብን። በቃ አረ፣ ምን አይነት ዘመን ላይ ነው የደረስ ነው? ቤተሰብ፣ እውነቴን ነው ምላችሁ። ምን አይነት ዘመን ላይ ነው የደረስ ነው? አይን አይን ያለች አለችው እኮ አንቺ። የኢትዮጵያ ህዝብ ተሰብስቦ ይሽ ነገሩ እያየሽ ነው። መቶ ሺ መቶ ሀያ ሺ ህዝብ እያየሽ እኮ ነው አንቺ ሰውዬሽ ሀገሪሽ ሀገር ይሽ አንቺ ውርጋጥ ባለጌ ማለት ነው። እንዲሁ ምን ምን ሊያደርግሽ ነው የሚያይሽ ማለት ነው። አንቺ በክት ማለት ነው። አረጋሽ አሸብርተው አረተው። ለነገሩ ሰሞኑ ግርግር የፈጠሩት እኮ ይሄን ለማድረግ ፈልገው ነው። ለነገሩ ይሄ ዶላር እስከታች ማለት ዶላር እስካልቀነሰ ድረስ እያበዱ ነው የሚመጡት ማለት ነው። ዶላር ሰማይ እየደረሰ ነው። እነሱም እያበዱ እንግዲህ ዝሙትን እያሳፉ ነው እየመጡ ያሉት ማለት ነው።